ጤና ይስጥልኝ ዛሬ ደግሞ ማሳያችሁ ደብል ዲክሪዝ የሚባለው አንድ ብቻ ሳይሆን የምንቀንሰው ሁለት ጥልፍ ነው የምንቀንሰው እዚ ጋር አሁን ሶስት አይነት አቀናነሶች አሉ ሶስቱንም አሁን አሳያችኋለሁ ይሄ ኒት ትሪ ቱጌዘር ይባላል ሶስቱንም ደረባችሁ እንደዚህ ሶስት ጥልፍ አለ አንድ ሁለት ሶስት ሶስቱንም ደረባችሁ እንደዚህ በማሾለክ ትቀንሱታላችሁ። ሶስቱን ደርባችሁ ስትጠልፉ ሁለት ጥልፍ ቀነሳችሁ ማለት ነው። ሶስቱ እዚህ ሁለት ጥልፍ ቀነስን ማለት ነው። ይህን ይመስላል። ሶስት ጥልፍ እንቀንሳለን። ሁለተኛው ደግሞ የደብል ጥልፍ አቀናነስ፣ አንደኛውን የመጀመሪያውን ጥልፋችንን ልክ ኒት እንደምንሰራ አድርገን እናሾልከዋለን። ከዛ ሁለተኛውን ሁለቱን ጥልፍ ደረበን እንጠልፋለን ደርበን። ከዛ መጀመሪያ የሾለክ ነውን ጥልፍ ሁለተኛ ባሾለክ በሰራ ነው ጥልፍ ላይ ላዩ ላይ እንደዚህ እናወጣዋለን ማለት ነው። ደግሜ ላሳያችሁ፣ የመጀመሪያውን ጥልፋችንን እናሾልከዋለን። ልክ ኒት ስቲች እንደምንጠልፍ፣ ሁለቱን ደግሞ ደርበን እንጠልፈዋለን። ሁለቱን አንድ ላይ ደርበን ከዛ መጀመሪያ የጠለፍነውን ሁለተኛው በጠለፍነው ላይ በላዩ ላይ እንደዚህ አድርገን እናሾልከዋለን። ቀስ ብዬ ላሳያ ይሄ ደብል ዲክሪዝ ይባላል። ሶስተኛው ደግሞ ኤስቱ ኬ ኬ ዋን ፒ ቱ ኤስ ኤስ ኦ ይባላል። ስሊፕ የመጀመሪያውን ጥልፋችንን ኒት እንደምንሰራ አድርገን እናሾልካለን። ሁለተኛውንም እንደዛው ኒት እንደምንሰራ አድርገን እናሾልካለን። ስሊፕ ቱ ስቲች ከዛ በኋላ አንደኛውን እንጠልፋለን ከዛ ያሾለክናቸውን ሁለቱን ሁለቱን ጥልፎቹን በመጨረሻ በሰራ ነው ላይ እንደዚህ እናሾልከዋለን። አንዱን ነው የምናወጣው። ታሳያችሁ፣ ደግሜ አንድ ኒት ስቲች እንደምንሰራ አድርገን እናሾልካለን። ሁለት ኒት ስቲች እንደምንሰራ አድርገን ሶስተኛውን ኒት እንጠልፋለን ከዛ ሁለቱ የሾለክናቸውን ሶስተኛው ላይ በጠለፍነው ላይ እንደርበዋለን። ሶስተኛውን ይዘነው ነው የምንወጣው። አሁን ቀስ ብዬ ላሳያችሁ።